ስራፊን ለዚህ ስራ እጥፍ ዋጋ ትከፍላል። ደግነቱ ለሳሚ ስለ ቤዛ ምንም ነገር አልተናገርኩም። እንዴት ልናገር እችላለሁ? ህልውና እኮ ነው። አሁን እጄ ላይ ምንም አይነት ገንዘብ የለም። ከዛም ከዚህም ብዬ ያመጣሁትን ገንዘብ ይሄ ሰላቢ ሳሚ ወሰደው። አሁን እጄ ላይ ያለው የኪራዩ መኪና ብቻ ነው። ደግሞ የቤዛ ትልቁ ሀብት ፊት ለፊት እየጠበቀኝ ነው። አሁን ደሞች ይሉላን እንዴት አርጌ አስፈራረችና አስደንግጬ የምፈልገውን ነገር እንደማስደረግ ታውቃሉ። አዝናለሁ ቤዛ፣ በአሁኑ በደንብ መሰቃየት ይኖርብሻል።

ቤዛ፣ ስራዬን እስከምጨርስ ድረስ ከአደጋው እንደማተርፊ ተስፋለኝ። ግን የሰማሽው የቤዛን ድምፅ ነው። እኔ ከዚህ በፊት የቤዛን ድምፅ እየታውቋለሁ፣ ግን እሷ እንደነበረች እርግጠኛ ነኝ። አየሽ አይደለ የፈጣሪን ስራ። ለማንኛውም ያቺ እርኩስ ሴት አብቅቶላታል። ጊዜው ይሁልሽ። ለማንኛውም ብዬ ከሱራፊል ስልክ ላይ ቴክስቱንና ስልክ ቁጥሩን አጥፍቼዋለሁ። ግን እኮ የኛ ነገር አሁንም ድረስ አላበቃም። አክስቴ ለፖሊስ ሰጥብሻለ ያለችውን ቪዲዮ ከሆነ ምንም አታስቢ። ከፖሊሶቹ ቀድሞ ሱራፊል ከእውነቱ ይደርሳል። ይሄማ በፍጹም ሊሆን አይችልም። አውቃለሁ ስለኔ ያስበሽ ነው የኔ ውድ። እኔ በራሴ ተስፋ ከቆረጥኩኝ ቆይቻለሁ። አንቺ ግን አሁንም እህት አለሽ። እባክሽ አክስቴ እንደዚህ ያትበይኝ፣ ዝም ብለሽ አዳምጭኝ። እኔ ልጅ ትጂ እህትሽን ፈልጋ ከማግኘቷ በፊት ባሏ ያገኛት ይገባል። እንደዛ ካላደረግሽ ግን ራስ ወዳድነት ነው የሚያጠቃሽ። አክስቴ ሱራፌል እንዳታለልነው ካወቀ በፍጹም እንድትታከሚ አያደርግሽም። እንዲሁም ከቤቱ ሰድቦና ጠርጎ ነው የሚያባረ ከፈለገ እጅ እያስፈራራችን እንዳለችው አሳልፎ ለህግ ሊሰጠን ይችላል ቆይ እኔ ሳልፈራ አንቺ ለምንድነው ይሄን ያህል የፈራሽው? እኔ አንቺን ላለማጣት ነው እየፈራ ያለው አክስቴ ግን እንደነገርኩሽ ነው በዚህ ሰዓት ከእኔ ይልቅ እህትሽ ናት የምታስፈልግሽ ምናልባት ፈጣሪ ከዓመታት በኋላ በዚህ መልኩ እንድትገናኙ ፈቅዶ ይሆናል እባክሽ አክስቴ ለምንድነው እየተሰናበትሽኝ ያለ አይነት ስሜት እየተሰማኝ ያለው አሁንም እኮ ገና አልረፍድም በጣም ነው የምወድሽ ከራሴ በላይ ነው። በጣም ወድሽ፣ እውነቴን እና ያላትን ገንዘብ በሙሉ ትራንስፈር አደረገች። ገንዘቡን ትራንስፈር ብታደርግም ጣቷ ከመቆረጥ ግን አልዳነላትም። ታውቃለህ፣ ጎዳና ወጥታ እንደውም ገንዳ ለገንዳ እየለቃቀመች ስትዞር ማየት ነው ምኞቴ። ያች የተረገመች ይኸውልህ ለእኔ ላከችውን ገንዘብ ዓይንህ እያየ ነው ለአንዱ ርዳታ ድርጅት ትራንስፈር ማድረገው። እውነቴን ነው ሳሚ፣ ከጠበቅኩ በላይ መልካም ሰው ሆነን ያገኘሁት። ግን ምን ሆኜ ነው? ይህን ሁላ ጊዜ ሳሳደደ የነበረው እኔ ነኝ እንጂ አንተማ ምን አደረግ። የሁሉ ጊዜ በማየውን ነገር ስጠረጥርህ፣ በማየውን ነገር ስገምተህ የነበርኩት እኔ ነኝ። ታውቃለህ፣ ቤዛ ወደ ልቧ ተመልሳ የሚያምር ቤተሰብ በፈጠር እንላለሁ፣ አንተና ሉሲ፣ እኔና ቤዛ። ያቺ ቤዛ ላይ ያደረገችው ነገር ለማወጣጣት ያልሞከርኩት ነገር የለም ግን በፍጹም ልትነግረኝ ፍቃደኛ አይደለችም። እና በተራ አንተ ሞክር እያልክ ነው። ዋናው ነገር ቤዛ ገንዘቧ ለእሷ አለመስጠቷ ነው። እኔ ምልስ ራፌል አሁንም ገንዘብና ንብረቱ እንደታገደ ነው አይደል? ጠበቃ የሆነ ነገር ማድረግ ካልቻልክ ነገሮቹ በዚህ ሁኔታ እንደማይቀጥሉ ነግሮኛል። እስኪ እኔ ረጋ ብዬ ቤዛን ለማናገር እሞክራለሁ። ግን ምን ታደርገዋለህ? ቤዛ እራሱ እኮ ከኔ ጋር እንደ በፊቱ አድል የምታውቀው ፊት እንኳ እነስታኛለች። አክስት ተብየዋም እያመንኳት አይደለም። የሆነች አስመሳይ ቢጤ ነው የምትመስለኝ። በሽታዋ የሆነት እንደሆነ ነግረኛል አይደል ዲያሊሲስ ስታደርግ ተደብቅ ያጨት ነበር አላውቅም ሳሚ አሁን ነገሮች ተደበላልቆብኛል ይልቅ አንተና ሉሲ እንዴት ናችሁ አሸቤና ነው እኛ ጋ እንግዲህ በቅርቡ እኔና ኩቻ አንድ ቤተሰብ ልንመሰርት ነው ተጋብተን አንድ ቤት መኖር ልንጀምር ነው ማለት አንድ አልጋ ላይ ልንተኛ ነው እና እስካሁን ሙሽሪት በአንድ አልጋው ሙሽራው ባንድ አልጋ ነው ጨዋታው ገና ሙሽራና ሙሽሪት መቼ ሆንን ብለ ነው በነገራችን ላይ ስንጋባ ሚዜ የምትሆንን አንተናር። ሰርግ ባይኖርም ስንፈራረም የመጀመሪያው ማኝ አንተ ትሆናለህ። ለብኝ ነገሮች ይስተካከሉ እንጂ ሰርጉ መኖሩ እንደማይቀር። ሳሙ ዶክተሩን ግን አግኝተው ታውቃለህ? አላውቅም፣ ግን እግሩ መራመድ እንዳቃተው ሰምቻለሁ። ለማንኛውም ያ የተረገመ ሰው ቀላል ሰው አይደለም። ድጋሚ አፈር ልሰው እንዳይነሳ መጠንቀቅ አለብን። አሏሽ አሁን ላይ ያስጨንቀኛለሁ፣ ከሱ ይልቅ የቤዛ ጉዳይ ነው። ከዚህ በኋላ በደንብ ይተኛልሽ። ደሞ ምን ቀረሽ እናመጣሽ? አክስትሽን አስጠንቅቂያት። አለበለዚያ ግን... አለበለዚያ ምን? ቤዛን ተገኛታለሽ። ቆይ አንቺ ግን ምን አይነት ሰው ነሽ? ምን አይነት እርጉም ሴት ነሽ? ጭራሽ ልታስፈራ ትሞክሪያለሽ? ል አልገባኝም። ቆይ ሁሉ ጀብድ ከየት ነው የመጣው? ቤዛን ካገትሽበት መጥፋቷ አልሰማሽም እንዴ ነው ወይስ እኛ ንገርሽ? ምን እርግጠኛ ነኝ እኛ መስማታችን አስደንግጦሽ እንጂ አሁን አይደለም የሰማሽ። ጨዋታሽ እዚህ ጋር አብቅቷል ወይዘሮ ቲጂ። አሁን ቤት ለቀሽ ውጭ። ቤት ለቀሽ ምን ነው? የእህቷ ቤት ማለት የእሷ ቤት ማለት አይደል እንዴ? ቆይ ማን ነው ቤዛ መለጠሽ ብሎ የነገራችሁ ነው ወይስ በግምት ነው እያወራችሁ ያላችሁት? በቃ መቼ የማትረችም አይደል። ለማንኛውም ማክስቴ ጋር ደውላ ከአንቺ ወጥመድ እንዳመለጠች ደውላ ነግራናለች። አንቺ ግን አሁንም ከእኔ ወጥመድ አላመለጥሽም። ምን ልታመጪ ነው ፖሊስ ጋር ሄደሽ ያንን ቪዲዮ ልሰጫቸው ነው። ሂጂ፣ ለስጫቸው፣ ሂጂ። ከዚህ በኋላ ምንም ነገር አልፈራም። ግን አክስትሽ መታከም አለባት አይደል? እኔ ያንቺ ባሪያ ከመሆን ሞቴን ስለመረጥኩኝ መታከም አልፈልግም። ታውቂያለሽ አይደል? የኔ ኩላሊት እኮ ነው የሚሆንሽ። ኩላሊትሽን ወስደሽ ለሌላ ሰው ስጩ ከቻልሽ። ይሄም እስስት ልብሽንም አስቀይሪ። ሉላ፣ አክስትሽ የምትልሽን ነገር እንዳትሰሚያት። ሱራፌል ስለዚህ ነገር ካወቀ ለአንቺም ጥሩ አይመጣም። ሰሚኛልሽ አሁን ቤት የለቀሽ፣ ውጭ እያልኩሽ ነው። እውነቴን ነው። ሱራፌል ስለዚህ ነገር ያወቀነት አንቺንም አክስትሽንም አውጥቶ ነው ሜዳም ይጥላችሁ። ያንን ካደረገማ እኮ የእህቴ ታማኝ ባልሆነ ማለት ነው። ምን ነው ከዚህ በፊት እንዳታምኝ ስትይኛል ነበር እንዴ? ዝም ብሎ እንደማይጥልሽማ ግልጽ ነው። ባልነቱን ተጠቅሞ ያለሽን ንብረት በሙሉ ወደ ራሱ ያዞራል። ከዚያ በኋላ መኝኝ፣ አንቺንም አክስትሽንም ሊያስወግዳችሁ ይችላል። አሁን ገና የኔ ልጆሽ ተጠንቀቂ። ከዚህ በኋላ ፊት ለፊት እንደዚህ አይነት ንግግር ብትናገሪ፣ አሁን ቤት የለቀሽ ውጭ። እባክሽ ሉላ፣ ምንም ቢሆን እኮ አንቺንም አክስትሽንም ረድቻችኋል አይደል? ሁሉንም ያደረግሽው ለከርስሽ ብለሽ ነው። አሁን ሱራፌል ደውዬ ጠርቼ እየጎተተ ከሚያስወጣሽ በሰላም ከዚህ ቤት ውጭ። እህትሽ ላመለጠሽ ነው አደል? የሁሉ ነገር አንዴ የነበረችሽ ዋስትና እሷ ነበረች። ከዚህ በኋላ ምንም ዋስትና የለሽም። ፈጣሪ ስራሽን አይቶ ቀጥቶሻል። ቅጣቱማ ገና ነው ገና ሱራፌል ስለዚህ ነገር ሲያውቅ ምን እንደሚያደርግ ፈጣሪ ብቻ ነው የሚያውቀው። ስለዚህ ሱራፌል ከመምጣቱ በፊት ብትሄጂ አይሻልም? ምክንያቱም እንደመጣ መጀመሪያ የሚሰማው የሶስታችንን እውነት ነው። እኔ እንውነት ዱላና ስድቡን በደንብ ለምጫለሁ እመኝ። በዚህ ነገር ግን እንዳንቺ የሚጎዳ ሰው የለም። ሰሚኛልሽ? አንቺ ከጎዳሽኝ በላይ ሌላ ምንም ነገር ሊጎዳኝ አይችልም። አሁን ከቤት ውጭ ወጪ፣ ነው ትክክለኛ ውሳኔ ይሄ መሆን አለበት። እኛ ጋር ምንም አይነት እውነት ነው? እኛም ከእሷ ያልተናነሰው ወንጀለኞች። ይሄ የግድ መሆን ነበረበት። ቤቴ እንዳት መጪ ብዬ ስንት ጊዜ ነው ያስጠነቀኩሽ? ነገር ስለምን አባሽ ሚስጥር የምታወሩ? ሶራፊል ሰምኛልሽ። ከዚህ በኋላ ከነ ሚስጥርሽ ገደል መግባት ችያለሽ። የአንቺ ነገር ከዚህ በኋላ ትክት ነው። ያሬ ታውቃለህ፣ ያሸነፍኩ መስሎኝ ነበር ግን ምን ዋጋለሁ፣ ደርሼ ደርሼ ለጥቂት ተሸነፍኩ። ድሮም አንቺና ያ ቁሻሻ ዶክተር እንደማታሸንፉኝ የታወቀ ነው። ግን ከተባበረን ይህንን ጨዋታ በቀላሉ ማሸነፍ እንችላለን። ልክ እንደ ድሮአችን፣ እኔ አንተ፣ ዶክተር ሮቤል ትሰምኛለሽ መናገር የምትፈልጊውን ነገር ተናገሪና ከዚህ ሂጂ። እንዲህ በቀላሉም አይሆንም። የሆነ ቦታ ተረጋግተን አረፍ ብለን ብናወራ ደስ ይለኛል። ለምን ግን እስካሁን በህይወት እንዳቆየዎች ታውቂያለሽ? ምናልባት አሁንም ስለምታፈቅረኝ የሞተ ሰው ድጋሜ ለመግደል ጊዜና ጉልበቴን እንዳላባክን ብዬ ነው። ይልቅ የሰጠውን ወርቃማ እድል ብትጠቀምበት መልካም ነው። እኮ አንቺ ነሽ ለእኔ ድል ምሰጪ። እንግዲህ ወደ ባለ ድለኛው ሌዳ ወደ ዶክተሩ አንቺ ሞሽ ያ ቆሻሻ ዶክተር ከቤተሰቦች ማትሪቁ ከሆነ ስለ የትኛው ቤተሰብ ነው እያወራ ያለው? አብርሃን እንኳን ስለማትተኛውና ስለተጸየፈች ሚስት ነው። እሱን እድሜ ለአንቺ፣ ቤዚህን ድጋሚ ወደ ራሴ መመለስ አያቅተኝም። ግን ከዚህ በኋላ አንቺ ከህይወቴ ም ራቂ። እኔንማ በመጨረሻ አሁን ቤዛ ያልካት ሴት አውጥታ ጣለችኝ እኮ። ስለዚህ በመጨረሻ ሰዓትም ቢሆን እርኩስነትሽን ተረትሸዋል ማለት ነው። ሲመስለኝ አንተን ማመኔ ጥሩ አይመስለኝም። ይህንን ሚስጥር ይዤ ወደዛ ዶክተሩ ብሄድ ይሻላል። ግን ደግሞ እኔ ባልነግርህ እነሱ መናገራቸው አይቀርም። እነሱ? ሉላ እና አክስቷ ማናት? ደግሞ ሉላ? ወይ ሳላስበው ሚስጥር አወጣው እንዴ? ለነገሩ ለአንተ ከዚህ በላይ ይገባል። ሴትዮ ምንድን እየቀባጠርሽ ያለሽ? ሳይንሱ ይሁን ሌላ ያለው ባላቅም፣ አለማችን ላይ ሰባት የሚመሳሰሉ ሰዎች አሉ ይባላል። ትሰምኛለሽ? ይሄ የማይረባ ወሬሽን ካላቆምሽ ጥየሽ ወደ ቤት ልገባ ነው። ለምን ይመስላል? ቤዛ አልካት ሴት ማለቴ ሚስቴ ብለህ ቤት ውስጥ ያስቀመጥ ካሴት እኔን በዚህ ደረጃ እየፈራችኝና እምላትን ነገር በሙሉ የምታደርገው እመነኝ። ውስጥ ከመግባትህ በፊት ይህንን ሚስጥር መስማት አለብን። አሁንስ ቁጭ ብለን ማውራት የለብንም? ሰው መተሽ፣ የኔ ፍቅር ነቅሰው ፍቅርህን እየጠበቅክ ነው። ሳሩን አይ ኩቻ ጋር አሁን ደውዬላት ብያት ስለነበር ከመቼው ፈጥና መጣሽ ብዬ ነው። እንዴ መጣሽ? እኔ ማ ወደ አንተ ወደ ቤት እየወረድኩ ነበር፣ ወደዚህ ስትገባ ሳይ ተከትዬ የመጣው እና ታዲያ እንዴት ነህ? እባክህ ልጅ አባት። ደህና ነኝ ማማዬ። እንዴት ናት የልጄ? ናት። እንኳን መጣሽ፣ አብረን ቁርስ እንበላለን። በእውነት ደስ ይለኛል። እና ታዲያ ሚጣ እንዴት ናት? አሁን በጣም ደህና ነች። ታዲያ ለምን ይዘሻት አልመጣሽም? ከአባቷ ጋር መኖር እንደምትጀምር ስነግራት በጣም ስለለመደችኝ ቢያንስ እንኳን ትንሽ ጊዜ እኔ ጋር ትቆይ ስላለች ነው ትቻት የመጣሁት። ለነገሩ ልክ ነሽ። እኔና ሉሲም ትንሽ መደራጀት ይጠበቅብናል። ከመጋባታችን በፊት ትንሽ በኢኮኖሚ መደራጀት አለብን። ሁለታችንም ተነጋግረን ስራ ለመጀመር ወስነናል። ስለዚህ ተጋብተን ከመኖራችን በፊት አንዳንድ ነገሮችን ማስተካከል አለብን። የዛኔ ቤት በጣም ችግር የለው በስተመጨረሻይ ዜና በመስማቴ በጣም ነው ደስ ያለኝ። የምር ለአንተም ለሉ ሲም እንዴት ከልቤ ደስ እንዳለኝ። አመሰግናለሁ። ሳሩኒ አንቺስ? እኔ ምን ማለት ምን ላይ ነሽ? አሁንም እነሱ ራፌል ጋር ልትሰሪ ነው? ምን አማራጭ አለ? ምለ ነው ቤዛ እየወደደችኝ ባይሆንም እዛ መስራቴ እንቀጥላለን። የቤዛ የባህሪ መቀየር እኮ ሁላችንም ግራ አጋብቶናል። ግን እርግጠኛ ነኝ በቅርቡ እውነታው ላይ እንደርሳለን። ባኪያቺ ሴት አሁንም ድረስ አብራት እስካለች ድረስ መቼም ሰላሟ አይመለስም። ስለ ቲጂ ከሆነ እያወራሻለሹ አሁን ላይ እንደ ዶክተሩ አከርካሪዋን እየተመታች ስለሆነ በቅርቡ ትወድቃለች። ምንም እንዳታስቢ። ማለት ደግማ እዛ ቤት የምትገባ አይመስለኝም። እኔና ሱራፌል ለእሷ ማስተማሪያ የሚሆን ጥሩ ትምህርት ሰጥተናታል። እኔ እኳ ላምነህብ የእሷን እግር ሰበራችሁላት እንዴ? የእግሯኑ እንደ ገረመሽ በቅርቡ ልቧም ይሰበራል። ሁለመናዋ መሰባበሩ አይቀርም። የሚገርምሽ ነገር ያቺ የተረገመች ልጅ ከቤዛ ሕይወት መውጣት አለባት። ያቺ ምስኪን ልጅ እኮ ተሰቃየች። ከዚህ በኋላ አረፍ ማለት አለባት። በቃ ሕይወቷ ሊመሰቃቀልና ሊረበሽ አይገባም። እኔ ለቤዛ ስል ምንም ነገር ከማድረግ ወደ ኋላ አልልም። አሁን ላይ እንደ ድሮ ቤቷ እየሄድክ አይደለም እንዴ? አሁን ጊዜን እየሰጠሁ ያለሁት ለራሴ ሕይወት ነው፣ ለኩቻና ለቤቴ ነው። እውነት ግን ነው ይሄ ነገር ሉስ ይገባታል። በጣም ለፍታለች። እና ግን በሰላም ነው ወደ ቤት እየመጣሽ የነበረው? ወደ እነ ቤዛ ጋር ከመመለሴ በፊት መጀመሪያ እናንተን ሰላም ልበላችሁ ብዬ ነው እንደምታውቀው ቤዛ ለኔ በክፉ ሰዓቴ ሁሉ ከጎን ነበረች ስለዚህ እኔም በዚህ አስጨናቂ ሰዓቱ አብሬያት ነው የሚቀበል ልክ ነሽ ቆይ ምን እያልሽ ነው ለመሆኑ ስለምታወሩ ነገር ታውቂያለሽ ያስደነግጣል አይደል እኔ መጀመሪያ ስሰማው በጣም ነበር የደነገጥኩት። እቺ ሉላ የምትባለው ስስት የቤዛ ፎቶ ከሶሻል ሚዲያ ላይ መሰለኝ ያገኘችው። አጋጣሚ ሆኖ ደግሞ የኔና የቤዛ ፎቶ እዛ ላይ ነበር። እንዴት እንደሆነ አላቅም፣ ብቻ ድራሻዬን ፈላልጋ አገኘችኝ። ይሄ ነገር በፍጹም እውነት ሊሆን አይችልም። በፍጹም እውነት ሊሆን አይችልም። እስኪ ንገረኝ፣ ከቤዛ ጋር ስትለያዩ ቤዛ እርጉዝ ነበረች። ምን? ሉላ የሁለት ወር ከምናምን እርጉዝ እንደሆነች እየነገርኩ ነው። እውነቴን ነው። እያወራሽ ያለሹ ነገር ውሸት ይሁንና ካላመንክ ወስደህ ልታስመረምራት ትችላለህ። ለነገሩ አሁን ሁሉንም ሚስጥር እናገራለሁ ስላልኳቸው ለአንተ ሁሉንም ነገር የምናገራቸው አይቀርም። ቆይ ይሄ ነገር እንዴት ሊሆን ይችላል? ሁሉንም ነገር የጠነሰሰችው ሉላ የምትባለው ስስት ናት። ለነገሩ ያቺ አክስቷም አለችበት። አንቺስ? እሱም እኔም አለሁበት፣ ግን መጀመሪያ ሀሳቡን ያመጡት እነሱ ናቸው። አድራሻይን ከየት እንደሆነ አላቅም። አፈላልገው መጀመሪያ ሲያገኙኝ በጣም ነበር የደነገጥኩት። ቁርጥ ቤዛን ነበር የምትመስለው ልክ አንተ መጀመሪያ እንዳይሃት ማለት ነው። እኔማ እህቷ ነበር የመሰለችኝ። ግን ደግሞ ቤዛ አይደለም መንታ እህት እህት የሚባል ነገር የላትም። እሱን ደግሞ አንተም ታውቃለ። እቺ ልጅ በፍጹም ቤዛ እንደማትመስል ጠርጥሬ ነበር። ከአክስቷ ጋር ተመካክረው ነው ለእኔ የማይሆን ተረት ይነገሩኝ። የአክስቷ ወንድም ልጅ ሲወልድ ልጁ ስለሞተበት የቤዛ እናት ደግሞ መንታ ነበር የወለደችው፣ የእሷን አንስቼ ለወንድሜ የሰጠውት ምናምን እያለች ተቀባጥራለች። ወይኔ ሱራፌ፣ አሁን እኔ ስላወቅኩባቸው ግራ ተጋብቷል፣ የሚሆኑት ነገር በሙሉ ጠፍቷቸዋል እያልኩ ነው። ይኸውልሽ፣ አሁን ዋናው ጥያቄ ቤዛ የት ናት? ሉላ እና ክስቷ ዱርዬ ቀጥረው አሳግተዋት ነበር። የማውቀው ይሄን ብቻ ነው። እሺ፣ ቆይ የት እንደታገተች ታውቂያለሽ? በአቅዶሮ ጨዋታውን ወደ ራሴ ያላዞረውም ነበር። ሰዎቹ መሽቁቅ ነገር ናቸው፣ ስራቸውን በጥንቃቄ ነው የሚሰሩት። ይልቅ አሁን እውነቱን አውቃል ምን ልታረግ ነው? ምን አገባሽ ማለት ለምንድን ነው ማድረገው? የምነግርሽ ይህን ስለተናገርሽ ብቻ ወዳጅ የምትሆኝ መስሎች ነው? ልንገርሽ፣ አሁንም ቀንደኛ ጠላቴ አንቺ ነሽ። እየቀለልክ ነው ሱራፌል አሁንም ቢሆን እኔ አስፈልግሃለሁ ብቻህን የምታደርገው ነገር አይደለም። እስከ ዛሬ ይህን ነገር ተደብቀሽ አንቺ ስታደርጊው ነበር ቤዛ ማለቴ ሉላ፣ ያለሽን ገንዘብ በሙሉ ትራንስፈር አድርጊ ስትያት የነበረው ይህ ሀሳብ የእሷ ስለሆነ ነበር። ገንዘብ ስላስፈለገኝ ሁሉንም እውነት ለሱራፌል እነግረዋለሁ ብዬ እያስፈራራት ነበር። ይገርማል። አንቺ እንዲ ሉላ ያልሻ ሴት በፍጹም መጥፎ ሴት አትመስለኝም። ሱራፌል እመነኝ፣ ትሰምኛለሽ። እስከ ዛሬም ላመንኩሽ በጣም እየጸጸተኝ ነው። አሁን ብቻሽን ቀርተሻል። ልክ እንደ ድሮው። እባክህ ሱራፌል አንድ ያዳምጠኝ። ሱራፌል አንተ ተረገምክ። ቲጂ ምንም ነገር ብትሞክሪ የማይሳካልሽ ሴት አንቺን አየሁ። አሁንም ቢሆን ጨዋታው አላበቃም ዶክተር ሮቤል ሮቤል ሄሎ። ማትረባ ምን አለበት? ተሻለ እስክል እንኳን ብጠብቀኝ። ሄኒት ጂ ስንፍለሽ ነው የምትወራጩ እንጂ አሁን ሁሉም ነገር አብቅቷል። አሁን እስ ጩይ ጩይ እያለኝ ነው። እ ምንድን ነው ማረገው ላንቺም ይሆን ቆንጆ ዜና አለኝ። እውነት? ምንድን ነው? ሳሚና ሉሲ ሊጋቡ ነው። እንኳን ደስ አላችሁ። በቃ እንደዚህ ብቻ ነው የምትይው? እኔ እንጃ ምን ማለት እንዳለብኝ አላቅም? ቤዚ ቆይ፣ ምንድን ነው የሆንሽው? እኔ እኮ ልክ እንደ እህትሽ ማለት ነኝ። ለምን የሚሰማሽን ነገር ሁሉ አትነግርኝም? አሁንም ምን ማለት እንዳለብኝ አላቅም። ቆይ፣ ያ ዶክተር እያስጨነቀሽ እንዳለሆነ አውቃለሁ። ቲጂም ደግሞ ዳግመኛ ወደዚህ እንደማትመለስ ተስፋ አደርጋለሁ። ከተመለሰች ግን እኔ አለሁልሽ፣ እሺ? በጣም አመሰግናለሁ። ደግሞ እንደ ነፍሱ የሚወድሽ ሱራፊልም ቢሆን አለልሽ። ሁላችሁም ስለ ቤዛ መልካምነት ነው የምታወሩት። በጣም የዋህና ደግ ሴት እንደሆነች ግልጽ ነው። ቤዚ ግን ደህና ነሽ? ምን ያህል እንደወረድኩ ልገባኝ ከአንቺ ጋር በተደጋጋሚ መገናኝ ስጀምር ነው። አይዞ፣ በአሁኑ በጣም ውድ የተባለ ዜናውን ነው ላይ መጣሁት። ዜናውን እንደምፈልገው አይነት ካልሆነ ግን ታውቂኛለሽ። እንደፈለክ ታደርገኛለህ ከፈለክ እንደሆነ እዚሁ ልጨርሰኝ እንችላለን። በዚህ ከተስማማ መቀጠል እንችላለን። እኔ ላይ ትወጣለህ። በቃ ከኔ ጋር ስትገናኝ እንደዚህ ካላልክ አይሆንልህም አለ። ጉዳይ ስላለኝ በፍጥነት ወደ ጉዳይሽ ግቢ። የቤዛ እህት ተገኝታለች። ምን ማለት መንታህቷ? መንታቱ ስለ መንታት የምታወሩት? ያው ለቤዛ የቅርብ ሰው ስለሆንክ ወይም ቤተሰቦች ስለ ቤዛ መንታት ሲያወሩ ሳትሰማ ይቀር አይመስለኛም። ስለዚህ ነገር ትንሽ ትንሽ የሰማው ይመስለኛል። ቤዛ በልጅነቷ መንታት እንዳላትና እንደሞተች አውቃለሁ። እህቷ አሁንም አልሞተችም፣ መንታህቷ በህይወት አለች። ምን ጭራሽ! ገንዘብ የምታገኝበት መንገድ ሲዘጋብሽ በዚህ መጣሽ? እያዋሸው አይደለም ሮቤል። ቆይ አንተ ራስ አይደለ? አንድ ቤዛ ላይ በዚህ ደረጃ እንዴት ኮንፊደንስ ሊኖር ይችላል? ያልከው እሱ ሚስጥር፣ አሁንም ሚስጥር እንደሆነ ይቆያል። ሲፈታ ግን አሁን የነገርኩ ነገር ነው። ባሁን ሰዓት ቤዛ ቤት ያለችው ቤዛ ሳትሆን የቤዛ መንታት ሉላ ናት። ሉላ። እኔም ባጋጣሚ ነበር ያገኘዋት። አይገርም? አንድ ከተማ ላይ የኖሩ እነሱ ሳይገናኙ እኔ ያገኘዋት፣ ያኔ እድል ከኔ ጋናት ብዬ ነበር። በፍጹም የማይታመን ነገር እኮ ነው እየነገርሽኝ ያለሽው። ላንተ ሁሉንም ነገር እነግርሃለሁ ሳልጨምር ሳልቀንስ ሁሉንም ነገር። ከዚህ በፊት ስለዚህ ጉዳይ ለማን ተናግረሻል? ለሱራፌል። ምን ላድርግ? ምናልባት እንደ ድሮ ፓርትነር እንሆናለን ብዬ ነበር። ድጋሜ ሰውየው ክደቱን ቀጥሎበታል። አሁን ያለነው እኔ እናንተ ብቻ ነን፣ ልክ እንደ ድሮ ማለት ነው። እሺ ይሄን ቅዠት ነው ብዬ ለመንሽ። አሁን ቤዛየት ነው ያለችው? መጀመሪያ አንተ ቅዠት እንዳልሆነ መን፣ አለበለዚያ እዚህ ትቼ ሄጄ የራሴን መንገድ ፈልጋለሁ። እሺ አሁን ቤዛየት ናት? አላውቅም ሉላ ቤት ከማምጣቴ በፊት ሰው ቀጠር አሳግቻት ነበር፣ ግን አሁን ከእነሱ አምልጣ መኪና እንደ ገጫት ነግረውኛል። ምን? ምን ሆነ? ደነገጥክ? የሞተች መስሎ ልትደሰት ከሆነ ምናልባት በህይወት ልትኖር ትችላለች። ረሳሁ፣ ልጅቷኮ የድመት ነፍስ ያላት ቤዛ ናት። አሁንም ነገሩ ምንም እውነት አይመስል። በእርግጥ ቤት ያለችው ሉላ ቤዛ ላለመሆኗ አንድ ማረጋገጫ ማቅረብ እችላለሁ። ምንድን ነው እሱ? እርጉዝ ናት። ማለት ያስረገዛትን ልጅ ፈልጌ ማግኘት እችላለሁ። ምናልባት አንድ ላይ ፎቶ ካላቸው ማለት ነው፣ ወይ ደግሞ በሆነ መንገድ ከሱ ማረጋጋጥ እችላለሁ፣ ወይ ደግሞ እስክትወልድ ስድስት ወር ምናምን መጠበቅ ሊኖርብ ይችላል። ያው ስራፌን ለመውለድ እንዳልታደለ ታውቃለህ አይደል? አሁንም ይሄ ነገር ምንም እውነት አይመስልም። እውነት ነው አልኩ እኮ። ቆይላ ምንድነው ማታምነኝ? ይልቅ ይሄ ነገር እውነት መሆኑን የምታረጋገጥበት ሌላም ቀላል መንገድ አለ። ምንድነው እሱ? ቤዛን ፈልጎ ማምጣት። አንተ ብዙ ሰው ሆስፒታል የሚሆን ብቻ በህይወትም በሞትም ፈልገ እንድታመጣ ትፈልጋለሁ። ይሄ ነገር እውነት ከሆነ ለእኔ በጣም ቀላል። ይህን ነገር ስንቴ መናገር አለብኝ? እየነገርኩ ያለሁት ነገር ምንም አይነት ውሸት የለበትም። ስለዚህ ቤዛን ለመበቀል ሌላ እድል አለኝ ማለት ነው። አድርገዋል